ተጋብተዋል እኔ ማዝሮ ለሮዛ ነው ትክክለኛ ሕይወታቸው ደግሞ ሳይድና ሮዛ መስዋዕት ተከፋፍለናል ብለው እኔ ከአስራ ሳይድ ቤት እዙዋት ሂዶ ቁጭ ብለው ሁሉን ነገር ጨርሰው ተጋብተው ጨርሰው። ጠብቁ፣ በቪዲዮ ድጋሜ እኛ እኔና ሮዛ እሷም ለእኔ ብላ መስዋዕት ስለከፈለች እኔም ለእሷ ብዬ መስዋዕት ስለከፈል ያው የሮዛ ትክክለኛ መስዋዕት ነው። የሳይድ ግን ድራማ ቢሆንም ያው ልጅቷ ሞኝ ስለሆነች ሁሉ ነገር አታቅም ተከፋፍለና ስለዚህ መጋባት አለብን ብሎ ተጋብተው ጨርሰዋል ማለት ነው እንግዲህ መልካም ሰርግ ሮዛዬ፣ መልካም ስቃይ። እዚህ ህይወት ውስጥ ባገቢ ደስ ይለኝ ነበረ። ሁሌም ጓደኛዬ ነሽ። ሰይድን ብታገቢውም ከልቤ ላይ ማንም የማያነሳሽም። በጣም ነው የምወድሽ እኔ። በቀደዋ ለብቻ ነው የማደርግልሽ አለ ጠብቅሽ ብዬ ማለት ነው ምክንያቱም አንቺ እኔ እንኳን ለእኔ ብለሽ ራሱ እያለቀሽ ነው። እኔ ለሱመያ ብዬ አላገባህም ሱመያ እህቴ ናት ነው ያልሽው። ማንም እንደዛ አይልም። ምን አገባኝ ከተውሹ በአሁኑ ጊዜ ህት የእህቷን ባል በመቀማበት ጊዜ እንደዚህ አይነት ጓደኛ የለም። እና በቃ አልቅሰሽ ነው እምቢ ያልሽው ማለት ነው። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለአንቺ አስቤ ነው፣ ምክንያቱም እኔ ለአንቺ አስቤ ነው ምናምን ብል ራሱ አንቺ አታሚኝም። እንደቀልድም እንደምንም እያሉ እኮ የነገርኩሽ እንዳገቢበት ስለፈለግኩ ነው። ያንቺን ስቃይ ስላልፈለግኩ ነው። ግን አላህ ይጠብቅሽ ባለሽበት። ሰኢድንም አገባሽ፣ ሌላም ሰው አገባሽ፣ አላህ ይጠብቅሽ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል የቤተሰቦች እንዴት ናችሁ? ሰላም ነው ባላችሁበት? ያለ ሰላም እዝነት ከእናንተ ጋር ይሁን። እንግዲህ እንደተለመደው ቪዲዮ ሁለተኛ፣ አሁንም ድግሜ ቪዲዮ እየሰራ ነው ማለት ነው። ይህንን ያያችሁ ቪዲዮ ላይክ እያደረጋችሁ ሰብስክራይብ ማድረጋችሁንም እንዳረሱ። እስቲ አስር ሺ ያስገቡ። አረ አስር ሺ ተሆነ ስድስት ሺ ራሱ አስገቡ ውዶች። እነ ሱመያ ሮዛና ሰኢድ ሲጀመር ተጋብተዋል እያስመሰሉ አውቀው እዚህ ሚዲያ ላይ መጥተው ያወራሉ እንጂ እውነተኛው ህይወታቸው መሬት ላይ ተጋብተው አብረው እየኖሩ ነው። ብላ እንግዲህ በጣም እየተናደደ ነው ያስታውቃል፣ ፊቱ እንደት ማለት ነው። እችን ምስኪን ልጅ፣ እችን የዋህ ምንም አታውቅ ልጅ አታሉ፣ ይኸው ብዙ መሰዋትነት ነው። ሰኢድ ግን እያስመሰለ ነው እያለች ነው። ሰኢድ እያስመሰለ እሷ በጣም ራሷን ጎርታለች። ከዚህ ከሰኢድ አስመሳይ ጋር እንዳትጎዳ ነው እንጂ እኔ ቅናት የለብኝም እኔ እሷን ለምን አገባ ብዬ ቅናት ሳይሆን ያኔ በኋላ ትጎዳለች፣ እንዲህ አይነት ጣጣ ውስጥ እንድትገባ አልፈለግኩም። እቺ ልጅ የዋህ ናት፣ ምስኪን ናት። ሰኢድ ደግሞ በጣም አስመሳይ ነ ተንኮለኛ ነው። ለእሱ አትሆነ እቺ ልጅ ትጎዳለች ብዬ ስላሰብኩ ነው እንጂ እኔ ቅናት የሚባል የለኝም፣ እያለች ነው እንግዲህ ሱመያ። እኔ ምንም የእሷ ነገር አይገባም የሱመያም የእነሱም የሁሉም እውነት ግራ ገባ። እጅጅ ይላል። ልክ እህቱ እንዳለች ማለት ነው። የእነሱ ነገር በጣም እጅጅ ይላል። እናሱ ማየዬ፣ እነሱ ራሱ እንደተጋቡ እኛ ራሱ አላወቅንም። አሁን እንኳን አውቀናል። አንቺ ብቻ ሳይሆን እኛም አውቀናል ነው ምልሽ። እንግዲህ ጽናቱን ይስጥሽ፣ ለአንቺም ሰብርን ይስጥሽ። ስትለመኝም ብለሽ ነበር። መልካም መቃጠል ሀቢብቲ። አሁን እንደውም ሰኢድ ቤቷ አስገብቷታል። አሁን ደሞ የሚቀጥለው ቪዲዮ ላይ ደሞ ቬሎ ለብሶ እንዳይመጡ። ይሄው በኔ ሰበብ ታማ እንደዚህ ብሎ እያስመሰለ በኔ ሰበብ ታማ ልትሞት ነበር፣ እኔም ልሞት ነበር። በዛ ሰበብ ነው የተጋባ ነው። እኔ እንድህል ነው እንጂ በፊትም ተጋብቶ አብረው እየኖሩ ነው። ግን በፊትም አዎ ይሄ ነገር ተከስቷል፣ ግን መጀመሪያ ተቀርቶ የተቀመጠ ነው እያለች ነው ማለት ነው። በነገራችን ላይ ጋስ ይሄን ሀል ሰኢድ መጥፎ ሰው ነው እንዴ ሱማያ? እንደዚህ ለሮዛ አይፈራችሁ እንጂ እውነት ያስታውቅባታል። ሲጀመር ተናዳ ወይ ቀንታ ወይ ደግሞ እንዳታገባው ስም ምቀኝነት እኔ ይገርመኛል። ምንም ግራ ያጋባል፣ የሰው ነገር ተመላሽ ብትባል እምቢ አለች፣ ታዩው ስትባል እምቢ አለች። ምን ነው እንዴ ይሄን አል ሰው የሚሰራውና የማይሰራውን ለይቷ አቅም እንደ ቤተሰብ እንግዲህ ሱማያ እና ሮዛ መጋባታቸው መጋባት ነው። በቃ ለምን አሁን እንደውም ይሄናል መጀመሪያም ይዋደዳሉ። በተለይ ልጅቷ በጣም ነው የምትወደው። ሰኢድ ግን እንደዛ ነው የምላችሁ። እና እንግዲህ ሱማያ ደግሞ ያለችው ቃላት ቱ አለች በቃ ያኔ ልክ አዩ ከዚህም በፊት ማለት ነው አዩና ሰኤድ ይለያያሉት ጠብቁኝ እንዳለች ተለያዩ። አሁንም ሮዛና ሰኢድ እነሱ ካልተለያዩ ምን አለች በይኝ ልክ ሮዛ ወይ ደግሞ ሮዛ የሆነ ነገር ሰኢድ ላይ ካየች ለምሳሌ የሆነ ነገር በቃ የሆነ ነገር አለ ማለት ወይ አይቀርለትም እሱ እስከዛስታጋብ አለ ብሏል። እንግዲህ እስከዛ ድረስ የሆነ ነገር በቃ እሱን ካየችበት ሮዛ ወዲህ ወደዛ ሳትን እራሷን ነው የምታጠፋው አለች። ራሷን ነው በቃ የምታጠፋው ልጅቷ በጣም መስኪን ነች። ውስጧን አንጹ ነው ያኔ ከወደደች በቃ ወደደች ነው ያኔ ምንም ነገር የላትም። ስለዚህ አለቱ እራሷን ነው የምታጠፋው ምን አለች በሉኝ እያለች ነው ያን ጊዜም ደግሞ መታቸው። እንዳሰደብኝ ቅናት ነው ብላችሁ እያለች ነው ማለት ነው። ለማንኛውም ሱማዬ እኛም እኛም አንቺም እዚሁ ነን። እንግዲህ ጤና ተሰጠናላ። እስቲ መጨረሻቸውን ማየታችን አንቀደም። እንደ አዩ ድል አርግተው ደግሰው ይጋባሉ አደል። ቤተሰብ ለምን ነገር ውስጥ ሮዛ ምስኪን ናት። ልክ እንደ አዩ አትጫጫውም ትኖራለች ብዬ አስባለሁ። ለማንኛውም ቪዲዮ ላይክ አርጉ፣ ሰብስክራይብ አርጉልኝ፣ ኮሜንትም ጻፉልኝ እንጂ።